አሰላሙ አሌይኩም ወረህመቱላ ወበረካቱ ድና የተከበራችሁ ቻናል የተከታታዮች እንዴት ናችሁ? ከኔ አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በጣም ጉድ ነው የተሰራሁት ስለ ስለ ወራችሁ የመጣሁት እና የሚጠቅማችሁን አንዳንድ ነገር የምነግራችሁ ይሆናል። ቪዲዮው እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደምታዩት ያው አባቴን ጸጉሩን እየላጨሁት ነው። መጨረሻ ላይ ምን እንደተፈጠረ በጣም ነው ያስደነገጠኝ እየላጨሁት እያለ ያው በፔሳው በቃ ሽልጥጥ አድርጌ ያረድኩት ማለት ነው። በጣም ነው የደነገጥኩት። ወላሂ በጣም ኒንጃ ሰውነት የሄድ ድረስ እስከሚንቀጠቀጥ በቃ ደንግጫለሁ። የመጨረሻ ያው አባቴ ግን ያሸፈቤ ነበር እንዴ፣ ሰው በጥልቅ የመታይለ እንዴ ምናምን ምንድን ነው ለዚች ምናምን ያለኝ ግን ሲደማ ሳይደሙ ወላሂ እንዴት እንደደነገጥኩ አትጠይቁኝ። እና በጣም ከባድ ነበረ ወዶች ዬ ወንድሞች የነበሩ በነገራችን ላይ አባቴ እንደዚህ ጸጉሩ ምናምን የሚላጩት አሁን ሁሉም ሁለቱም ሂደዋል፣ ወደ አረብ ሀገርና ይሄ የማያልቅበት ስደት ወደዛ ሂደው ያው እኔ እፈራለሁ ለነገሩ ስለምፈራ አስጄ ስለሚንቀጠቀጥ ይመስለኛል። ማርደው ራሱ እንደምታዩኝ በቃ በጣም እንትን እያልኩ እየፈራሁ ነው በቃ ካሁን ካሁን አረድኩት እያልኩኝ ማለት ነው እምላጨው እና ለዛም ይሆናል የሚገርማቸው እኔ ልጆችን አላጭም ራሱ ሀታ አሁን ትንሹ ልጅን ራሱ ወንዱን ጸጉር ቤት ውስጄ ነው የማስተካክለው። እና ምን መሰላችሁ የሚጠቅማችሁ ነገር ልንገራችሁ ያልኳችሁ ከውጭ ስትመጡ በቃ መተው እና መርሳት የሌለባችሁ በተለይ ወንድ ልጆች ያላችሁ እንደዚህ አባት ያላችሁ በቃ ለባለቤታችሁም ሊሆን ይችላል፣ በጣም ጠቃሚ ነገር የጸጉር ማሽን አለ አይደል ወንዶቹ የሚቆረጡበት ይዝ እያለ በባትሪም የሚሰራ አለ፣ በቻርጀርም የሚሰራ አለ። እሱን ወላሂ ሳትይዙ አትምጡ። በጣም ጠቃሚ ነገር ጠቃሚ ነገር እሱ ነው። አሁን በፔሳ ማስተካከል ባትፈልጉ፣ አሁን እኔ አቢኖር የኖረን ያባትን በዛ እግሮን አስተካክለው ነበረ። ነገር ግን ፔሳው ሲሆን ያዋረደው ማለት ነው። በጣም ችሎታ ያለ ያስፈልጋል የሰውን ስትይዙ ራሱ ምናምን እንደዚህ የምትንቀጠቀጡ ከሆነ እንትን ትውልታላችሁ ታርብ ታላችሁ ደግሞ እንደውም ትልቅ ሰው ላይ ችግር የለውም ያን ያህል አይደለም ግን ህፃናቶች ከሆኑ አሁን ልክ እንደ ልጅ የሁለት አመቱ ምናምን እንደሱ ከሆነ በጣም እንትን ነው የሚልባችሁ እጃችሁ እንትን ስለሚል ስለማይደፍር በጣም በቃ እነሱም ዘወር ዘወር ሲሉ ልጆች ስለማያርፉ በዛን ሰዓት ታርዷቸኋላችሁ እና ጅማት ምናምን ሊቆረጥ ስለሚችል በጣም ከባድ ነው። እና ውዶች ይ ይጠቅማችኋል ብዬ አስባለሁኝ። እንደምንም ብላችሁ በእንትኑ ሲጀመር በሻንጣ ሰላሳ ኪሎ ምናምን መያዝ ይፈቀዳል አይደለም። በዛ በሻንጣ መምጣት የሚችል ነገር ነው። በፌስታል ደዚህ ተጠቅሎ ከነ ካርቶን ሊሆን ይችላል አስገብታችሁ ይዛችሁ ብትመጡ በጣም አሪፍ ነው። ትልቅ አባት እንደኔ አንድ አባት ያላችሁ እንዲሁም ደግሞ ለባለቤታችሁ፣ በተለይ በተለይ ለልጆቻችሁ ወንዶች ልጆች ካሏችሁ ወደፊትም መውለዳችሁ አይቀርም ባይኖራችሁ ራሱ ወንድ ልጅ ሊኖራችሁ ስለሚችል ማሽን ቤት ወስዳችሁ ከማስቆረጥ ያንን ማሽኑን ብትገዙ በጣም አሪፍ ነው ብዬ ነው የማስበው። በጣም ጠቃሚ ጠቃሚ እቃ ማለት እሱ ነው። እኔ እኔ አይደለሁም ባለቤቴ እዚህ እያለ ራሱ

መኩሮች ላዎች እንደዚህ ቀደድ ቀደድ ትንሽ በቃ በትንሿ ትንኩፍ ትንኩፍ እንጠጉበት ቦታ አለ። ግን እኔ በቃ እንደዚህ በጠርዟ ሽልጠጥና ያደረኩት እና ያ ነገር በጣም እንትን ይላል። ደግሞ በስከ መጨረሻ ኮ ነው እየጠራ አካባቢ ለማጥራት ምናምን እንትን ስል ያው እየተንቀጠቀጥኩኝ ስለሆነ እንደምታየት በደንብ እንትን አይደለሁም። በደንብ የምችል አይደለሁም። ለዛ ነው ይቆጥጥ፣ እና ይሄ ችግር እናንተም ጋር ሊያጋጥማችሁ ይችላል ብዬ አስባለሁኝ። እናት አባታችሁን እንግዲህ መንከባከባችሁ አይቀርም ከመጣችሁ። በተለይ አረብ ሀገር ብዙ ነገር አይተንታ በናፍቆቱ ዲናችንም ዝም እንደዚህ ለቤተሰብ የተለየ ፍቅር ከናፍቆት በላይ እዛ ደግሞ አረቦቹ ቤተሰቦቻቸውን የሚያደርጉትን ስናይ፣ እንዴት እንደሚንከባከቧቸው ስናይ ወላይ በጣም ውስጣችን ቅናቻ ስለሚያደርበት እዚህ መተን እነሱ መንከባከባችን ስለማይቀር ያ ነገር ማድረጋችን ስለማይቀር ያው ይህን ነገር ገዝታችሁ ብትመጡ አሪፍ ነው፣ ትጠቀማላችሁ ብዬ አስባለሁኝ። ወዶች ዬ እና ጨርሻዋለሁኝ። ያው የቆረጥኩት እንግዲህ ከዚህ በኋላ ነው ማለት ነው። ከዚህ ከጆሮ በላይ አካባቢ አጠራለሁኝ ብዬ ያው እንትን አልኩት። ሰውነትና ሰው በጥልቁ የምታይል እንዲ ምናምን ብሎ እንደው ምሹ አሾፈብ በፊት የሆነ ጠለንጅ ምናምን የሚባል ነገር ነበረ። ልጆች ሲታረዱ እንደዚህ እየቆረጥናቸው ካረዳቸው ያ ቅጠል ይደረግ ነበር። እና ያንን ቅጠል ምናምን እየፈለግኩ ነበር፣ የሚገርማችሁ ነገር ለማድረግ ስ ነው ለሱ ለማድረግ ማለት ነው። ግን እያሾፈብ ነበር ስ እንደው ግን ያላህ ድንጋጤ በጣም ከባድ ነው። ልጅ ቢሆን ብላችሁ ስታስቡት ደግሞ ህጻን ልጅ እንደዚህ በተለይ እየቆርጣችሁ እያለ ዘወር ሲል በጣም ነው እንትን የሚለው። እንደምታዩት እዚህ ጋር ያው ቆርጫ ሆና በሩቅም ቢሆን ያስታውቃል። ወላሂ በጣም ነው እንትን የሚለው። ደሙ በዚህ እየጠረኩት እንትን ይላል። እሱ ደግሞ ታይ፣ በቃ ምንም አልሆንኩኝ ችግር የለውም ምናምን እያለ ነው። እኔ ደግሞ አረ ቆይ እስኪ ደሙ እንኳን ላደርቅልህ ምናምን እያልኩኝ እና ብቻ በጣም ከባድ ነበር፣ እላችኋለሁኝ ውዶችዬ። ወላሂ ቤተሰቦቻችሁ ጋር የምትገናኙበትን ቀን ያቀርብላችሁ። ወላህ ቤተሰቦቻችሁን በሀያት እያሉ በሞት ሳታጧቸው አግኝታችኋቸው የምትንከባከቧችሁ አላህ ያደርጋችሁ። ከምንም በላይ ትልቁ ነገር ትልቅ እድል ብዬ የማስበው ይሄ ነው። እና ውዶችዬ፣ ይህን ይመስላል የዛሬ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ያው እቃዋንም እንዳትረሷት። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስክመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ